ያማን አባቱ ላይ ሊደርስበት ከጫፍ ደርሷል። ለምን ሲጀመር የገዛ አባቱ እንዳሳገተው ሁሉ ለሱ ሚስጥር ነው። ነገር ግን የሚያስበው በቀልን ነው። እንዴት አድርጎ ያገተውንም ያሳገተውንም መበቀል፣ ለእናቱ ማጋለጥ እንዳለበት በደንብ አድርጎ እየሰራበት ነው። ከጓደኞቹ ጋር ሆኖ በቀጥታ ባለፈው ለታ አባቱ ወደነበረበት ቦታ ሄደዋል። ቅድሚያ ለእናቱ የተፈጠረውን ነገር ቢነግራትም ነገር ግን ኔስሊያን አይ የስለ ልቦና ህመም አለብህ ብላ አስቆመዋለች። አላመነችም። እሷ ለራሷንም ብትጠራጥርም ነገር ግን አሁን እና ያማን ሲሆን እና አላዝን እዚህ ጉዳይ ውስጥ ጨምሯቸው እና አላዝ መጥተው ከነሱ ጋር እየተደባደቡ ወደ ውስጥ ደግሞ፣ በአንድ በኩል አሲ ገብታ ልትቀርጽ ነበር። ነገር ግን ያሰቡት ሁሉ ሳይሳካ አሁን እስር ቤት ገብተዋል። እስር ቤት ከመጡ በኋላ መስማማት የለም ይጨቃጨቃሉ። ሩያ ሰለቻት። ሲሰለቻት ይቅርብኝ ከእናንተ ጋር ብላ ወዲያው ፖሊሱን ተጣራች። ፖሊሱን ከጣራች በኋላ ቀይሩኝ እያለች ነበረም፣ እነ ያማን ወዳሉበት የብረት እስር ቤት እንድትገባ እየጠየቀች ነው። እሱም ቀየራት። ከቀየራት በኋላ ሄዳ ከያማን አጠገብ ተቀመጠች። ወደ ውስጥ ገብታ ስትቀመጥ አላዝ በ ቅናት መንፈስ ነበር የሚያቸው። ከዛ በኋላ እሷ ወደ ያማን ተጠግታ ያማን ደህና ነህ እያለች ነበር። ሶፍት አውጥታ ስትጠርግለት የነበረ ቁስሎን ከዛ በኋላ አላስ ይበሳጫል። አላስ ብስጭቱ ከአቅሙ በላይ ሆነበት። አሲም ብትሆን ተናዳ ብረቱን ይዛ እያየቻቸው ነበረም። ከዛ ፊቷን አዞረች። አላዝም ቢሆን መቁነጥነት ጀመረ። እየተቆነጠነጠ ብረቱን ይዞ ዞር ሲል ድንገት አሲን አያት። እሷማ አየችው። ሁለቱም አይኖቻቸው ድንገት እርስ በርስ እየተላተሙ ነበረ። በሌላ በኩል ነስሊያን ወደ ጠበቋ ስልክ እየደወለች ነው። ሄሎው ጠበቃ፣ እንዴ ደናነኝ ደናነኝ። ኢኪያር ከአመታቶች በፊት የሰጠውን ቃል በተመለከተ ያው ሁሉም መረጃ ላረለ ሁሉንም ቃለ ምልልስ ማየት ፈልጋለሁ። አዎ አዎ፣ ኧረ ችግር የለም ችግር የለም። ምስክርነቱን ብቻ ለማየት ብቻ ስለምፈልግ ነው። አዎ ሰራን ወስዶታል። መቼ እያለች ጠይቀው ጀመረ። መቼ እንደወሰደው ጊዜውን ነገራት። ጥርጣሪ በሚያጭር መልኩ ትላንትና ነበር የወሰደው ከሱ እንዴ፣ ትላንትና? እሺ፣ አመሰግናለሁ፣ አመሰግናለሁ። አይ ችግር የለም፣ ዝም ብዬ ለመጠየቅ ፈልጌ ነበር፣ ችግር የለም ብላ ስልኩን ዘጋች። ንስሊያን ግራ ተጋባች። ምንድን ነው ነገሩ እያለች ስልክ ስልኳን ታያለች። ከዛ ተመልሰች ድንገት ሰራንን አየችው። ሰራን፣ አንድ ጊዜ ማውራት እንችላለን? አለችው። በኋላ በኋላ ንስሊያን ይላታል። ሰራን፣ አንድ ጊዜ እያለችው በኋላ ንስሊያን፣ ስራ አለብኝ ብሏት ሄደ። ግራ ገባት። እንደ ዕብድ ነበር ስትጠራው የነበረው። በራሷ እያፈረች ትመለሳለች። በሌላ በኩል ኤሽረፍ ቀደም ብሎ የልጅ ልጆቹ እንደተያዙ ሰማ። ከዛ እንደመጣ ነበረ ኮሚሽነሩ፣ አቶ ኤሽረፍ እንኳን ደህና መጣ፣ ያው የልጅ ልጆች እዚህ ናቸው ያሉት እና ብዙ ነገር ከመታወቁ በፊት ለአንተ ቅድሚያ ልንገርህ ብዬ ነው አለው። ትክክለኛ ነገር ያደረከው ምድር የተፈጠረው ብሎ ጠየቀው። አይ ዝም ብለው መንገድ ላይ ተጣልተው ነበረ እና ወደ አንድ ቤት ገቡና ተደባደቡ። እዛ ላይ ከፍተኛ ውድመት ደርሷል። ያው ባለቤቱ ፊት ለፊት እያለው ነበረ። ጃነር የቤቱ ባለቤት ቆሞ ነበረ። እንግዲህ ያው የቤቱ ባለቤት ክሱን ካነሳ እነሱን እንለቃቸዋለን ማለት ነው ብሎ ነገረው። አረ ችግር የለም ኤሽረፍ ሶ ላሳን ከፈለገ እኔ ክሱን አነሳለታለሁ ይላል። ጃነር የቤቱ ባለቤት ጠግቃ ቆሞ፣ ከዛ ኤሽረፍ እያየው ሁለቱም ተፋጠጡ። በሌላ በኩል እና ያማንም እንደ ተፋጠጡ ናቸው። ዝም ዝም ተባብለዋል። ይል አላስ ከአንተ ጋር ለመጨቃጨቅ ሰበብ ነው የሚፈጥረው። እሺ ተወ፣ በቃ አንተ ያማን እያወቀው ባህሪውን በረባ ባረባ ከሱ ጋር መደባደብ አለብህ እንዴ? የለብህም እኮ እባክህ ተረጋጋ እያለች ነው ሩያ። አመሰግናለሁ ግን በአሁኑ ምክር የምሰማበት ጥንካሬ የለኝም። እሺ ተይም እያላን ነው ዝም ብላ ታየዋለች። አንተም ይሆን ነገር ሆናል፣ አለችው ምን ንኩኝ እያለ ነው? አላቅም ይሆን ነገር ሆናል፣ ግን ዝም ብል ይሻለኛል፣ እያለች በዝምታ ቀጠለች። አሲይን እየሰማች ትናደዳለች። በአንድ በኩል ጄሶር መሃል መሃል አለፍ አለፍ እያለ ዞር ብሎ የሚያት ቻላን ነው ቻላ እያለቀሰች ነበረም። ከዛ በኋላ ያማን አሰባሰበና፣ እይቅርታ በጣም ሰሞኑን ትንሽ ሁኔታ ልክ አይደለም ለዛ ነው አላት። እኮ ታስታውቃለ እያለችው ነበረ አሲ። አሁንም ዞር ብላ ያየቻቸው ነው አሲ። በስሜቷ መረበሿን እንደቀጠለች ነው። ከዛ ያማንን ጠራችው፣ ና አለችው ጋር እየተጠጋ ጄሶርም እየቀረበ ነበረ። እሺ ያማን ሌላ ሀሳብ አለ፣ ምንድን የምናደረገው የቪዲዮ ቅጁን እንዴት ነው የምናገኘው? እዚህ ላይ ሀሳብ አለ አለችው። አላውቅም አላውቅም ሆነን ለመናገር ይህን ሰውየግን እንደማጠፈው ነው ማቀው ይላታል። እንዴት አድርገ መጀመሪያ ማስረጃ ያስፈልጋል ስትሉ ድንገት ሰራ መጣ። ስራን ወደ እነሱ እየቀረበ እያጨበጨበ ነበረ። ብራቮ ብራቮ፣ ጥሩ ስራን የሰራችሁት የእውነት በጣም ኮርቼ ባቸዋለሁ፣ ደስ ብሎኛል እያለ ነበረ። ሁሉም ግራ ገብተው እያዩት ነበረ። በጣም ነው የኮረውባችሁ፣ እንዳንድ ልጆች የተሰብስበው ሰር ገባችሁልኝ እያለ ነበረ። ከዛም በኋላ በአንድ በ ያማን ሊጣላ ከእስር ቤት ካልወጣሁኝ እያለ ነው ነገር ግን አሴ ተረጋጋ ተረጋጋ መጀመሪያ እጅ ላይ ማስረጃ ያስፈልጋል ተረጋጋ እያለች ነው ከዛ በኋላ ቀስ በቀስ ሁሉም እንዲወጡ ሊደረጉ ናቸው ተከፍቶላቸው እየወጡ ነገር ግን ሰራን ያማንን እዚህ ጠብቀኝ እያለው ነበረ ድንጋይ ሰሊም ያማንን አገኘው ያማን ያማን እንዳለ የቪዲዮ ቅጂውን እዚህ ውስጥ አርግ እሺ እሺ እዚህ ውስጥ አርግ አለው ወይኔ ወንድሜ በጣም ነው የማመሰግን ወንድሜ ሰሊም አንተ አንበሳነ አንበሳነ እያለው ነበረ ሰሊም ይህን ቪዲዮ ከሰጠሁ በኋላ ይሄዳል ከዛ በኋላ ሰራን መቶ እሺ ለማንኛውም እዚህ ጠብቅ፣ እያለው ነው። አላስ ባጠገባቸው ሊያልፍ ነበረ። ከዛ አላስ ወዴ ነው ምትሄደው? ናዚቆ እናንተ ቆ የሚለው ችግራችሁ ምንድነው? ችግራችሁ ለምሮ እንደ ማንኛውም ሰው በሰላም ማኖሩት እያለው ነበረ። አላውቅም ልጅ ምን እንደሚያስብ ነገር ግን እንደኔ እንደኔ ከእሱ ጋር ተመሳሳይ አየር መተንፈስ ራሱ አልፈልግም፣ ቋቅ ይለኛል፣ አልፈልግም። በቃ ምኑም አይመቸኝም አባዬ እያለው ነበረ። ያማን ተናደው ዞር ብሎ ያየዋል። እሺ ተስማምታችሁ ትኖራላችሁ ከዚህ በኋላ ወንድማማቾች ናችሁ። ለአያታችሁ ታስረዱታላችሁ፣ ይሄው አያታችሁ እያላቸው ነበረ። ያማን ድንገት ዞር ሲል አያቱ ከጃነር ጋር እያወራ ነበረ ነበረ ጠግጋ አብረው ያወራለሁ ከዛ በኋላ አያታቸው መጣ ሰራን ልጆቹን ወደ ሆስፒታሉ ሰዳቸው በቃ በቃ ያልኩትን ነገር እነግራቸዋለሁ ብሎ ሄደ ከዛ ሰራን ሰማችሁ አደል ሰማችሁ አደል ሲጀመር እዛ መጠጥ ቤት ውስጥ ምን ታደርጋላችሁ በቀን እዛ ውስጥ ምን ሰራላችሁ ብሎ ጠየቀ ከዛ አላስ እኔ አላውቅም ልጄን ጠይቀው እሱ ነበር የጠራኝ እያለ ነበረም እኔ የምፈልገው ነገር ነበረ እያለ ነው ሰራን ከዛ ምን ነበር የፈለግከው ብሎ ጠየቀው የትንሽዬ ልጅ ነገር እየፈለግኩኝ ነበረ እዛ አንድ ማስታወሻ ነበር አለው ምንም የምትለው ነገር ምንም አልገባኝም ይለዋል በሌላ በኩል ቻላ ከፍቅረኛዋ ጋር ቤት ደረሰች። ሩዝ ጋር እሷን በመኪናው ቤት ካደርሳ በኋላ ዝም ዝም እነ ተባባላቸው። ቻላ ይህን ፍቅር ምን ሆነሽ ነው? እንደዚህ አትሁኚ። ከዚህ በኋላ በዚህ ደረጃ እርስ በርስ መከፋፋት የለብንም፣ እሺ? ተመሳሳይ የሆነ ነገር ውስጥ ገብተሽ እንዳላገኘሽ ሰማሽ፣ አረለ አለበዚያ፣ በጣም ነው የምትጎጪው፣ በጣም ነው የምትጎጁት። እሺ፣ ሰማሽ አረለ፣ ይህን ፍቅር ሰማሽ እያላት እያሰራራ ነበርም። ከዛ የአንገት ብልሽ የት አለ የት አለ ነው የገዛሁለት የአንገት ብልሽ የት አለ አላት። ክፍሌን ያለው ረስቼው ነው፣ ችግር የለም አለችው። ጥሩ ጥሩ ከዚህ በኋላ እንዳትረሺው ከረሳሽ በጣም ትጎጃለሽ እያላት ከመኪናው ወረደች። ወደ ውስጥ እየገባች ነበረ። በሌላ በኩል ሩያ ወደ ቤት እየመጣች ነው። በር ላይ የኢኪያርን ፍቅረኛ እያገኘች አልነበረ። እንዴነሽ ሩያ አለቻት። ይቅርታ አላወኩሽም ትላታለች። እኔ የኢኪያር ፍቅረኛ ነኝ። ኢኪያር ስለ አንቺ ብዙ ነገር ነግሮኛል እያለቻት፣ ጥሩ እሺ፣ ታዲያ ምን ፈለግሽ አለቻት። አረ ለቀናት ያለት በፈለገው በፈልገው አጣሁት። አረ የት እንዳለ ራሱ አላውቅም። በጣም ጨንቆኝ እኮ ነው። የት ነው ያለው? ቆይ እንዲሁም ወደ ራሱ ወደ መጠጥ ቤቱ ሂጄ ነበረ። እዛ ድርሻለኝ ብሎ ነበረ ከአንድ ጓደኛው ጋር አብሮ ቤት እንደሚያስተዳድሩ ንግሮ ነበረ አለቻት። ከዛ ሩያ ግራ ገባት። ሩያ እንዴት እያለች ነው ቅድም ጠቡ የተነሳበት ቦታ ራሱ ቦታው መሆኑ እየገረማን ነበረ። እሺ ለማንኛውም ምን ይሁን አጎቴት እንዳለ አላቅ፣ የሆን ነገር ካለ እነግርሻለሁ አሳውቅሻለሁ ብላት ሸኘቻት። ሩያ ግራ እየገባት ተመለሰች። በሌላ በኩል ቻላ ደንግጣለች። ቻላ ወደ መኝታ ክፍሏ ከገባሽ በኋላ የአንገት አብሏን እየፈለገች ነው። የአንገት አብሏን ብፈልገው ብፈልገው የለም ማበዷን ጀመረች። ከዛ እንዳለ እያወጣች ልብሷን እያመሰቃቀለች ስትፈልግ ፌሪዴ መጣች። ሳለ የንገታ ብላ እየፈለገችው ምን ልርዳሽ? እያለቻን ነው ምናልባት የሆነ ቦታ ጠለሽ ውስጥ ቢሆን ብላ እየነገረች አልነበረም። በሌላ በኩል እና አላዝ ሆስፒታል መጡ። አላዝ ያማን፣ እንዲሁም ሰራን ወደ ሆስፒታል እየገቡ እኔ መጀመሪያ ወደ እናቴ መሄድ አለብኝ ይላል ያማን። ያማን ስኔስላን እንደዚህ የሆነ ካየች በጣም ተጎዳለች አለው። ምንም አትሆንም ችግር የለም፣ መጀመሪያ ለእሷ ማድረስ ያለብኝ ነገር አለ ብሎ ሄደ። እንዲህ ብሎ ሄደ በኋላ ምንድን ነው የልጅ ቆይ የሚያደርገው ምንድን ነው የያዘው ቆይ ምንድን ነው ጉዳዩ ብሎ አላዝ ይጠይቃል። ናና ወደፊት ወደፊት እኔ ማላቅም እያሉ ነበረ። ከዛ በኋላ ያማን ቀጥታ ወደ ኔስሊያን ወደ እናቱ ቢሮ ገባ። ስታዩ ደነገጠች። ያማን ደሞ ምን ሆንክ? ምን ሆንክ? ደሞ ከማን ጋር ተጣላ? ምንድነው ነገሩ አለችው። ከልጅሽ ጋር ነበር የተጣላ ነው አላት። ለምን ሲባል ለምን የተጣላው አለችው። ፖሊስ ጣቢያ ወስደውን ነበር፣ ታስረን ነበረ። ባልሽ ነበረውን ከፖሊስ ጣቢያ ስለቀቀን አላት። ፖሊስ አለችው። አዎ ፖሊስ። ምን ነው ገረመሽ እንዴ እያለ ነበር። ፈጣሪው ትዕግስቱን ስጠኝ። አንተ ቆይ ምንድነው ሀሳበ? ምንድነው ችግር ችግር የለም ነው ቆይ ለኔ በሰነ ስርዓት የማነግረኝ ምንድነው ሀሳበ አለችው። ታውቂያለሽ ነገሩ በጣም ከባድ እንደሆነ ነገር ግን ያው ልጅሽን ቢሆን ባልሽን ይመስላል ሁለቱም አንድነት ባሪያ አላቸው። እስኪ ሁሉ ነገር ላሳየሽ ብሏት ውስጥ ያን ፈለሻ ወጣው ወንበሩ ላይ ተቀመጠ። ያማን ምን እያረክ ነው ምን እያረክ ነው ያማን አለ። ምን እያረክ ነው አለችው። ከዛ በኋላ ወዲያው ላፕቶፕ ፖሊስ ሳካው። ከዛ ቪዲዮ እየከፈተ ነበረ። ማን ልጅነቴን እንደሰረቀ ይላሳይሽ ብሏት ቪዲዮን ከፈተው። ቪዲዮን ሲከፍተው ሰራን በቀጥታ ከኢኪያር ጋ ተቀራርቦ እያወራ ነበር። ወደሱ ቀረብ ብሎ እያወራው፣ ይሄው በፍጹም አያረጎም ይርስትክኝኛል ነበር ይሄው እውነቱ ብሎ ያሳያ። ዝቅ ብላ ስታይ ነበር ሩያ። በአንድ በኩል ወደ አጎቷ መኝታ ክፍል ገባች። የልብስ አጥኑ ስትከፍት ባዶ ነው። ምንም ነገር የለም። ምንድነው፣ ምንድን የተፈጠረው ብላ ራሷን ጠየቅ ጀመረ። ወደ እናቷ ደወለች። እማዬ ኧረ አጎቴት ነው ያለው እንዳለ ልብሱን ሰብስቦ ወስዷል እኮ ቅርብ ጊዜ ፍቅረኛው መታ ነበረ እና ያው ምን እንደምላት ግራ ገብቶኝ ነበር። የት ሄዶ ነው ቆይ አለቻት። አላውቅም አላውቅም። እንግዲህ ይመስለኛል ከፍቅረኛው ጋር ወደ ቫኬሽን አብረው እንደሚሄዱ ተስማምተው ነበረ። ነገር ግን እሱ ደበረው፣ ከዛ ሄደ ተያት ባክሽ። በቃ እየጨቀጨቀችው ነው አንድም እሷን ለመሸሽ ብሎ እኮ ነው እያለቻን ነበረ። እማዬ ግን አጎቴ የራሱ ክለብ እንዳለው ታውቂ ነበረ? ከአንድ ሰው ጋር አዋቶ የከፈተው ብላ ጠየቀቻት። እንዴት ሊኑ ይችላል? ከየት ገንዘብ ሊያመጣ ይችላል? ባክሽ እንደዛ ብሎ ነግሯት ነው የሚሆነው። በእርግጠኝነት ያው እንድትወደው ምናምን ነገር ዋሽቷት ነው የሚሆነው። ለማንኛውም በቃ በኋላ እንገናኛለን ብላ ስልኩን ዘጋቸው። በሌላ በኩል ያማን ከእናቱ ጋር ተፋጠዋል። ያማን ነስሊያን ይህን ቪዲዮ ካየችው በኋላ ይሆን ነገር እንድትል እየጠበቀ ነው ያለው። ይሆን ነገር ትላለች ብሎ እየጠበቃት እያለ ነገር ግን እሷ በእርግጠኝነት ለዚህ ሆን ነገር ሆን ነገር ይኖረዋል፣ ሆን ነገር ይኖራል እንጂ በዚህ አላምንም ስትል ነበረ። ነገር ሻለሁ እኮ የተፈጠረውን ነገርማ ይህ እንዴ! የዛን ዕለት ሆስፒታል ነበርኩኝ ነበር ብሎ ያሸሽ። እሱ ግን የነበረው እዛ ክለብ ነበረ። ምንድነው የምታስቢው? ከዚህ በላይ ምን አይነት ማስረጃ እንዳመጣ ነው ምትፈልግ ይፈልግ አላት። በቃ ምናልባት የራሱ ምክንያት ይኖረዋል ስትለው ነበረ። ነገር ግን እሱ እልሽ፣ አንድ ጊዜ ስሚኝ፣ እየሸወደ ነው፣ እያታለለን ነው። አንድ ጊዜ ብቻ ተረጅኝ አላት። አንተ ልጅ ተረጋጋ፣ ተረጋጋ፣ ሕክምና ያስፈልጋል አለችው። እብድ ነገር እያለ ነበር። ስነ ስርዓት ነያዝ። ባሌ ኮ ነው፣ አባትህ ኮ ነው። ቁጭ በይ፣ ተረጋጊ። እልሽ፣ ይገባኛል። ይሄ ነገር ለአንቺ ከባድ እንደሆነ ስታስቢ፣ ለእኔ ቀላል ይመስልሻል? እንደዛ ነው የምታስቢው? ስንቱን ሳወጣና ሳወርድ እንደነበረ ከትላንትና ጀምሮ ሳስብበት እንደነበረ፣ ለምን ሲጀመር አባት ልጁ ላይ ይህን ያደርጋል ብዬ ሳስብ ነበር ከራሴ ጋር በጣም ከራሴ ጋር ሰጣላ ነበረ አላት። እሷንም ቢሆን ፊቷ ላይ ጥርጣሬ ይታያል። ያማን ሰለቸው ማስረዳት በውጭ በኩል በመስኮት ይመለከት ጀመረ። ይህን ጊዜ ሰራንን አየው። ሰራን መኪና ውስጥ እየገባ ኔስሊያን ደግሞ ግራ ገብቷት ላፕቶፖን ስትመለከተው ድንገት ቪዲዮ ሄደ ሄደና፣ በድንገት ሰራን ገንዘብ በሻንጣ ሙሉ ለእሱ እየሰጠው ተመለከተች። ደነገጠች። ይህ ነገር አስቸጋሪ እንደሆነ ገባት። ወዲያው ቪዲዮን ያጠፋቸው። ከዛ በኋላ ያማን ይህን ሰውዬ እገለዋለሁ ገለዋለሁ ብሎ መቀስ ከጠረጴዛ ላይ አንስቶ ሊወጣ ነው። እሱ ያማን ተረጋጋ ተረጋጋ፣ አባከ ባከ ባክ ተሏል ቸው እሄዳለሁ እሄዳለሁ ልጅነቴን ሰርቆኛል፣ አጠፋው አለው እገለው አለው እያላት መቀሱን እንደያዘ ተረጋጋ ተረጋጋ እያለችው፣ ድንገት አላዝ መጥተው ቢሆነ ነገር ጭንቅላቱ መጥቶ ተጣለው፣ ያማን ወደቀ። ከዛ በኋላ አላስ ምርም ይቀባጥረው ምንድነው የሚለው ይላታል። በአንድ በኩል እናቱ አሊ አሊ ተነስ ተነስ እያለች ወደ ያማን ተጠግታ እየጠየቀችው ነበረ። አሁን ሩያ ሁኔታውን ለማረጋገጥ በቀጥታ ወደ ተባለው ክለብ ሄደች። ወደ ውስጥ ገባች። ይህ ቅርታ አድርጉልኝ አለቃችሁ ማናገር ፈልጋለሁ ብላ እየጠየቀች እነሱም እየጠቆሟት ወደ ውስጥ አመራች። ጃነርን አገኘችው። የኔ እመቤት ምን ልታዘዝ አላት። እኔ ሩህያ እባላለሁ፣ የኢኪያር እህት ልጅ ነኝ ብላ ነገረችው። ዋ ዋው፣ የሚገርም ነው። በጣም ትልቅ ሰው ሆነሻል። ህፃን እያለች ነበር ማቀሽ። እናትቀመጪም አላት። የሆነ ነገር ሊያዝላን ነበረም። አልፈልግም፣ አልፈልግም። ያው ፍቅረኛው ቅድም መታ ነበርና ይህ ክለብ ከአንተ ጋር እሱ አብሮ እንደሚያስተዳድረው ነገረችኝ። እውነ ነው አለችው። እውነት ነው ግን ይሄ እውነት እስከ ትናንትና ነበረ። እስከ ትናንትና ድረስ አብረን ነበርን ስንሰሬ ነበረው። ነገር ግን ይበቃኛል ምናምን ነገር ብሎ ሄደ። እንግዲህ ምን ይደረጋል እያላን ነበረ። ከዛ ሷ ስልኩንም አያነሳም ልብሱን እንዳለ ወስዷል። የት ሊሄድ ይችላል ብላ ጠየቀችው። ሩያ፣ እንግዲህ አጎትሽ ማለት ልክ እንደ ፌንጣ ነው ፌንጣ ታቀለሽ አለ። በቃ አንድ ቦታ ትቀመጥም ዝም ብላ ነው የምትዘለው። አንደኛ ትዘላለች፣ ሁለተኛ ዘላለች። ሶስተኛ የምትዘልበት ቦታን እንግዲህ ማፈላለግ ነው። እንግዲህ እንገናኛለን ብዬ ተስፋ አድርጋለሁ ድጋሚ አላት። ግራ እየገባት ክለቡ እየወጣች ነበረ። በሌላ በኩል አሲ ወደ ያማን ስልክ እየደወለች ነው። ጄሱር ተረጋጊ እያላን ነው። ከዛ በድንገት በር ተንኳኳ። ይኸው መጣ መጣ እየተባባሉ በሩን ሲከፍቱት የመጣችው ቻላ ነበረች። እንዴ አንቺ ደግሞ መጣሽ እንዴ? ምን ነው ናፈቅንሽ እንዴ እያለ ጄሱር ይጠይቃል። ያው የአንገታ ብላ ረስቼ ነበረ፣ እሱን ለመውሰድ ነበር የመጣሁት በማለት ወደ ውስጥ እየገባች ነው። ገባችና አገላብጣ እየፈለገች አገኘችው። ከዛም በኋላ ውህ የጣልኩት መስሎኝ በጣም ፈርቼ ነበረ ትላለች። በጣም ፈርታ ነበረ። ከዛ ያንገታ ብሎን እያረገችው፣ ከዛ ይህን ስጦታ ሩዝ ጋር እንደሰጣትና ከዛ በጣም እንደምትወዱ ተናገረች። ጥሩ ነው ጥሩ ነው ትላለች አሴ። ጄሱር እየከፈው ነበረ። ከዛ ወዲያው እሷ ልትወጣ ነበረም። ድንገት ሩዝ ጋር መጣ። ምን ታደርጊልሽ እዚህ ነውጪ ነውጪ እያለ ነበረ። አንተ ተረጋጋ ቆይ ገና መምጣቷ ነው እያለ ጄሱር ያስረዳል። ነገር ግን ሩዝ ጋር ቆይ ያሳይሻለው ብሎ እጇን እየጎተተ እየወጣ ነበረ። ከዛ ወደ መኪና እያስገባት እያለ በድንገት አሴ መጣች። አሴ መታ ትመታውና ትጥለዋለች። እጁን ይዛ እያስፈራራችሁ ነበረ። ከዚህ በኋላ ተመልስ ሰፈር እንዳመጣ ሰማላርለ ሰማላርለ እያለች ናቸው ጄሱር ባንድ በኩል እያይ ይስቃል። ከዛ በኋላ በቀጥታ ቻላን ይዟት ወደ ውስጥ እየገባ ነበረ። ከዛ በኋላ አሴ በዚህ መንገድ ሮዝ ጋርን ገፍትራው ሂድ ብላው ተመልሶ ወዲያው መኪና ውስጥ ገብቶ እየሄደ እነሱ ግን ወዲያው ነበረ ቻላን ይዟት ወደ ውስጥ እየገባውት። አሁን እያማን ራሱን ስለሳተ ህክምና እየተደረገለን ነው። እናቱ ከጎኑ ናት። አላዝግራ ገብቶታል። በር ላይ ቆሞ እያዳመጠ ነው። ከዛ በኋላ ኔስሊያን በቃ ማንም ሰው እንዳይገባ ወደ ውስጥ በሩን ቆልፎ ያለሽ ሲነሳ አሳውቂኝ ብላ እየወጣሽ ነበረ። ከዛ አላዘማይህ ምድሬ ልጅ አላብደው ምንድን ነው የሚለው? ምንድን ነው አባት ያግቶኛል፣ ምናምን አሳግቶኛል የሚለው አልገባኝም፣ አላት። አላስ፣ ወንድም እርዳታ ያስፈልገዋል። ወንድም በጣም ከባድ ሁኔታ ውስጥ ነው ያለው፣ የስነ ልቦና መቃወስ ውስጥ ነው ያለው። ጤናውን አጥቷልና ልናግዘው ይገባል፣ አለችው። አአ አይመስለኝም፣ አይመስለኝም። እንደዚህ የሚባልማ እብደት የለም። ሆን ኖሮ የማያውቅም። ይኸውልሽ፣ ልጅሽ ከመጣ ቀን ጀምሮ ህይወታችን እየተመሰቃቀለ ነው ያለው። ልጅሽ በቀል ነው የሚፈልገው፣ ሁሉንም ነገር አቅዶበን ነው አላት። በቃ በቃ፣ ሌላ ነገር አትቀባጥር። ስማ፣ ያልከውን ነገር በደንብ አዳምጥ እሺ? እያለችሁ ነበር። እስኪ የሚፈጠረው ነገር እናያለን። ማን እጅ ላይ ቦምቡ እንደሚፈነዳ እናያለን እያላት ከሷ እያራቀ ነበረ። በአንድ በኩል ሰራን መኪና ውስጥ ነበረ። ኔስሊያን እየደወለችልን ነው። ሄሎ ኔስሊያን፣ አቤት እያላት ነበረ ያለው። የት ነህ? መገናኘት አለብን። ሆስፒታል መምጣት አለብ አለችው። አይ መጀመሪያ ማድረግ ያለብኝ ነገር አለ እያላን ነበረ። ከጠዋት ጀምሮ ጠፋ እኮ የት ነው ያለው? አለችው። ቢዚ ነበርኩኛ ጠዋት ፖሊስ ጣቢያ ነበርኩኝ። እነሱን ከስር ማስለቀቅ ነበረብኝ። ኔስሊያን፣ ብዙ ስራ አለብኝ ኳላት። ስራ ይቆያል አለችው። አ አይቆይም አይቆይም፣ በኋላ እንገናኛለን ብሎ ስልኩን ዘጋው። አሁን ጄሶርና አሴ ቻላን ዋና ክፍል አስቀምጠው እያወሩ ነበረ እስኪ ሻይ እያፈላልንሽ ነው ሻይ እንጠጣለን ይሏታል። አብረው እየወሩ ጄሱር አለፍ አለፍ እያለ ቀልድ እየነገረ ሲያስቃን ነበረ። ከዛ እንዴት ቆንጆ እንደሆነች ምሳሌ በማንሳት እየነገራት እያሳቃን ነበረ። ስለ ራሷ ጥሩ ስሜት እንዲሰማት እያረጋ ነ ሳቂ ሳቂ እንዴት እንደሚያምርብሽ ይላታል። ከዛ እሺ በቃ አንተ ሻዩን ቅደኝ ስልክ ልደውል እያለች ወደ ኪችን ገባች። እሱም ተከትሏት እየገባ ነበረ። አንተምሮ የምትሆነ ቆ እያለችሁ ነበረ ምን አረኩኝ ይላታል። አይ ያማን ምን እያረገ ይሆን? በእርግጠኝነት መቼስ አባት ልጅን ያግታል ብሎ ማንም አይገምትም። እሻውን አባቱን በዚህ ምክንያት ምክንያት ሊያስይዘው ነው። አሁን እኮ ቪዲዮ እኮ እጁ ገብቷል እኮ እየተባሉ እየወሩ ያለ ድንገች አላመታ ነበር ስሰማችሁ ነበረ እናንተም ድሮ የምትወሩት አለቻቸው። ድንግጠው እያዩ አልነበረ እምባ የተናነቃት ትታቸው እየሄደችው ነበረ። ሩያ በሌላ በኩል ወደ እናቷ እየመጣች ነው። እናቷ ስብሰባ ልትገባ ነበረ። እማያንድ ጊዜ ላናግርሽ እፈልጋለሁ። ራጎት ኢኬር የት እንዳለ አላውቅም እኮ የት እንዳለ ምንም፣ በቃ ቅድም ሄጄ የክለቡን ባለቤት አናግሬው ነበረ አለቻት። ይህን ጊዜ ለኛ ባክ፣ ስብሰባ መጓት አለብኝ በኋላ ብላት ሄደች። ኔስሊያን በአንድ በኩል ተጨነቀች። ቅድም ያማን የነገራት ነገር እያለፈ እያለፈ ያሳስባት ጀመረ። ምን ይሻላል ብላ እያሰበች ነው፣ ድንገት ሸምኒምን ጠራቻት። ሸምኒም እስኪ እኔ አንድ ጊዜ እፈልግሽ ነበር አለቻት። ከዛ በኋላ ሸምኒም ስብሰባ ላይ ስለነበረች እሺ ውድ ይመጣል ነው አንድ የስብሰባ ይለቅ አለቻት። አይ ችግር የለም ና ያው እናውራ አለቻት። ሸምኒም ከተቀመጠችበት ተነሳች። ሸምኒም በፈጣሪ ስም ምለሽ ነበረ እንደማትናገሪ በመጨረሻም ነገርሽ እንዴ! ለመጀመሪያም ለመጨረሻ ጊዜ ነው የምጠይቅሽ ተናገርሽ እንዳትናገር ያልኩሽ ነገር አለቻት። ፈጣሪ ሆይ እንዴ ብዬ እንዴት ብዬ እንዴ ኔስሊያን ምን ማለት ነው? ስትራን ነበረ እስከ ሞት ድረስ ይህን ሚስጥር ይይዛለው፣ አልናገርም፣ አፍኜ እቆያለሁ ብለሽ ነበረ አለቻት። እንዴ ኔስሊያን የማይረባ ነገር አትናገሪ። እንዴት ብዬ ልናገር ይችላለሁ? ጓደኛዬ አይደለሽ? እንዳ አንቺ በቃ ልናገርም ብያለሁ አለ ለም ብዬ እናገራለሁ። እስኪ ተረጋጊ፣ አንድ ጊዜ ሁኔታሽ ልክ አይደለም እያለቻን ነበረ። ከዛ በቃ ወደ ስብሰባው ተመለሽ ብላ ኔስሊያን፣ ወደ ቢሮ ልመጣ ነበር ኔስሊያን፣ ምን ተፈጥሮ ነው? ቆይ ምን ችግር አለ እንዳለቻት አይ ምንም ችግር የለም ብላት ሄደች። ከዛ ሸምኔም ግራ እየገባት ትመልሳለች። ከዛ ኔስሊያን ወደ ራሷ ቢሮ እየመጣች ብዙ አሰበች። ከዛም በኋላ ብዙ ነገር ታስታውስ ጀመረ። ቀጥታ የቢሮዋን ካዝና እየከፈተች ነበረ። ፎቶ ካየች በኋላ ካዝናውን ከፈተችው። ደብዳቤ ብዙ አለ ውስጡ። ከዛም በኋላ ደብዳቤውን ከፍታ ማንበብ ጀመረች። ልጄ ምናልባት አንድ ቀን አንድ ቀን እውነቱ ከገባህ አንድ ቀን እውነቱ ላይ ከደረስክበት ምናልባት የእኔ ሕይወት በቂ ካልሆና ለአንተ እውነቱን ለመናገር ከአሁኑ ይቅር እንድትለኝ እፈልጋለሁ። ምናልባት እኔን ይቅር ለማለት ቦታ ላይ ኖርህ ይችላል። ምናልባት ይቅር ላትለኝም ትችላለህ። ነገር ግን ምንም አይነት ውሳኔ ብትወስን ትክክል ነህ። ነገር ግን ከብዛ መቶቶች በኋላ እውነቱን ለነገር እፈልጋለሁ ሰራና አባት አይደለም። የአንተ አባት ጉቨን አይደን ነው። ምናልባት ይህን ካወክ በኋላ በሰራ ልታሳብብ ትችላለ፣ ሰራ ላይ ልትወቅሰው ትችላለ። ነገር ግን ሰራን ምንም አያውቅም። ሰራ ላይ ጀርባን እንዳታዞርበት እባክ። እኔም ጥፋቴን አውቃለሁ። ራሴን እይቅር አለለም ለዚህ ጥፋቴ የሚል ደብዳቤ ነበር። ራሷ ናት የጻፈችው። ከዛ መልሳኝ ደብዳቤ እየቀደደችው ነበረም። ያማን ከእንቅልፉ ነቃ። ሲነቃ ካለበት ክፍል ለመውጣት መታገል ጀመረ። በሩ ለመክፈት እየታገለ ነገር ግን አለከፈተል አለው፣ ተቆልፎበታል። ከዛ ገንጥሎት ወጣም። ራመድ ራመድ እያለ ነው በሌላ በኩል አላዝ ምንድን ነው እየሆነ ያለው ነገር ብሎ ብዙ ያስባል። አንድም አባቱ እየተከሰሰና እየተወነጀለ ነው። እንደገና ደግሞ ያማንን አይወደውም፣ ይጠራጠረዋል። አሁን ወደ አባቱ ቢሮ ከገባ በኋላ ፎቶ እየተመለከተ ነበረ። ፎቶውን ገልብጦ ያስቀምጠዋል። ሁላ አባቱ ለመደወል እያሰበ ነው። ከዛ በኋላ አባቱ በጣም ብዙ ርቆ ወደ አንድ ቤት መጣ። አላዝ ደወለለት። ሄሎ አባዬ፣ አንድ ጊዜ ፈልጌ ነበር አለው። አላዝ አሁን ጊዜ የለኝም እያለው ነበረ። አባዬ፣ ልጅ አብዷል፣ አብዷል እሱን ያገተኝ ከኢኬ ርጋ ተባብሮ ምናምን ነገር እያለ ነው። ምንድነው ነገሩ ቆይ ብሎ ጠየቀው። አላስ አሁን ጊዜ የለኝም እያሉ ነበረ። ስልኩ ጆሮ ላይ እንዳለ ጸጥ ብሎ ቀረ። ከዛ በኋላ አላት አባዬ እየሰማኝ ነው እየሰማኝ ነው እያለ ወዲያውና በእርሱ ስልኩን ዘግቶት ወደዚህ ቤት እየገባ ያለው። ሩያ ደግሞ የአጎቷ መጥፋት አሳስበዋት ቁጭ ብላ ያሰበች ነበረ። በድንገት ያማንን አየችው። ያማን ቆያ እንዴ ብላ አስቆመችው። ከዛ ወደ እሷ እየጠጋ እንዴነች ደናንሽ አደለ? እኔ ደና ነኝ እያላን ነበረ። ቸኩለዋል። ቆይ ሆስፒታል ለመጣሽ ምነው አሞሻል እንዴ? ችግር አለ እንዴ? የተሰማሽ ነገር አለ እንዴ አላት። ኧረ አይደለም አደለም። ግራ ገብቶኝ እኮ ነው ማየን እየጠበኳን ነው። ግራ ገብቶኛል። ምናልባት ኢኪያርና ጎቴን ካገኘችው እንደገና ደግሞ እሱ ያለበትን ቦታ አድራሻውን አግኝቻለሁ በማለት ተናገረች። እንዲህ ስትል ጥሩ አብረን እንሂዳ እያና ነበር። አመሰግናለሁ አለችው። ከዛ አብረው እንደዚህ እየተባባሉ መኪና ውስጥ እየገቡ አላዝ፣ ባንድ በኩል ድንገት አያቸው ወደ ሩያ እየደወለ ነው እንድታውቅ። ከዛም በኋላ በተደጋጋሚ አሁንም እየደወለ ነው። አላዝ ምን ሆኖ ነው የሚደውለው ትላለች። ስልኩን አታነሳም ነገር ግን ያማን ቀጥታ አብሯት እየሄደ ነበረ። ቆይ ግን ምንም አልገባኝም እኮ አጎቴ ግን ምን ሆኖ ነው እያለች ብዙ ነገር እያወራቸው አላስ ቴክስት ላከላት። ይኸውልሽ ይሄ ያማን የሚከተልሽ አጎትሽን ፈልጎት ነው። አጎትሽ በልጅነ ደህንነት እሱን የእሱን እንዳገተው አድርጎ ነው የሚያስበው። ሊበቀለው ነው። ልጅ ስሚኝ እያላን ነበረ። ይህን ቴክስት ሲልክላት ደነገጠች። ዞር ብላ ያማንን አየችው። ሊረዳት እየሞከረ መስሏን ነበረ። ለበቀል ነበር እሱ ግን አመጣጡ። ከዛ ደንግጣ መኪናውን እዚህ ጋር ተቆመዋል አለችው። የሆነ ማደያ ቦታ ላይ ቆመ። መኪናውን ካቆመላት በኋላ ቆ እንደ መጣውኝ መታጠቢያ ክፍል ብላ ቅታ ራቀችው። ከራቀችው በኋላ ስልክ ደወለች። እየጠረጠረ ነበረ። ወደ አላስ ደወለች። ሄደው ሩያ ይላታል። አላስ ምንድነው፣ ስሜት የማይስጥ ነገር የምታወራው ምንድነው የምትለው? ያማን ለምንድነው ኢኪያርን የሚፈልገው? ምንድነው ነገሩ አለችው። ነገርኩሽ እኮ በቃ ቅድም ከማዬ ጋር እያወራ ነበር የሰማዎት አሁን ሊበቀለው ነው የሚፈልገው። ይኸውልሽ፣ ይህን ነገር አታመቻች፣ እየሰማሽ ነው፣ እያላን ነበረ። ድንገት ያማን መጣ። መተጠቢያ ክፍል እኮ ግን በዚህ በኩል ነው እያላን ነበረ። ድንግጣ እያየችው ነው። ከዛ እሷ ልቀቀኝ፣ ልቀቀኝ ትለዋለች። ምን ሆነሽ? አልቆይ ብሎ እየጤቃን ነበረ። አንተ ግን አብዳለን የለምሮ አጎተ እንትን የሚያግት ምንድነው የምታስበው? ይሁን ለኔናው፣ እንዳትጠጋኝ እሺ? እንዳትጠጋኝ በቃ እያለችው ነበረ። እሺ እንግዲህ ውሸቴን ከመሰለሽ፣ ምን ማድረግ ይቻላል። ስልክሽን አምጫ፣ አጥፊው እያላን ነበረ። ሁለቱም ስልካቸውን አጥፍተው በቀጥታ አብረው እንደሄዱ እየነገራን ነው። አሳምናት መቀስ ይዞ ነበረ መቀሱንም ቢሆን እያየች ጣለው። ከዛም በኋላ እንድታምኖ ብሎ የወሰዳት ያለው ወደ ቤት ነበረ። ወደ ቤት እየተመለሱ ናቸው። ወደ ቤት ይዟት እየተመለሰ በአንድ በኩል እና ላዛ ቤት መጥተዋል። ከዛ ከያቱ ጋር እያወራ ነበረ። ምንድን የተፈጠረው እየተባሉ ነበረ የልጅ ልጅ ሀያቴ አባቱ እንዳገታ አድርጎ ነው የሚያስበው ብሎ ነገረው። ኤሸፍ ዞር ብሎ ፌሬዲን ያታል። ከዚህ ቀደም የሆነ ነገር የሚያውቀው አይነት ስሜት ነበረ የሚመስለው። ነገር ግን ያማን ሩያን ይዞ ወደ ራሷ ቤት ይዟት ከደረጃው እየወረዱ እሱ ታግቶ ወደ ተመጣበት ቦታ እያመሩ ነበረ።